ገብተህ የሚባለውን በድላታለህ፣ አስቀይማታለህ። እናት ናት እያልኩ እናት ናት እናትህን አንተ ምንም ቢሆን ትጠላታለህ። እናትህን ደግሞ እንደዚህ የከፋ የመረረ ነገር እንደውም እኔን ትፈልገኛለህ የሚል ሪከርድ ተቆርጦ ነው ያየሁት። ከአንተ አንድ ለአንተ እናትህን ቢሆን ይሄ ነገር የአንተ እህት ይሄን የምታረግ አትናደድም? እህትህን አትገላትም? እንዴ እህቴ ለእራስህ ባለፈው የሆነ ልጅ አፍቀረው ኦኬ ብለን ድረናታለህ። ምንድን ነው አዲስ አደለም እኮ እንዲህ እናቴ እናቴ አይሆንም በደንብ ለመፍታት ችግሩን ትፈልጋል የዴዚንግ አካውንት ኢንስታግራም ልስጥህ ገባህ በሙሉ ኢንፎርሜሽን ያለው ከ ዓመት ሙሉ ያለው በሙሉ እናትየውም ደውላ አነጋግራት ከዛ ደግሞ የእናትየውን እህቶቿን ወንድሞቿን አሜሪካ ላይ ያሉ በሙሉ ሰዎችን አግኛቸው ከዛ መልሱ በደንብ ይገባል አሁንም ያሉት በቃ እናቷን አታዋራት፣ ችግር የለውም እናቷን ዛሬም ነገም ሁልጊዜ እንደዚህ ይነግራታሉ። ብዙ ብዙ ነገሮች ጽፍ፣ ኢንስታግራም ምናምን ላይ ምንም ነገር መጥፎ እንዳታወሪያት፣ እናትሽ እናትሽ ነች ሁልጊዜ። ይህን አትቅዶ፣ እንደ ገባህ። ይሄ ደግሞ ትላንትን እንድናረግ ያደርገኝ ያደረገኝ ደግሞ ብዙ ነገር ስለሰማሁ ከሊንዳ ወልደዋል እና እህቱን ደፍሮን የመጣው ሊቢያ ስንት ሴቶች አብላሽተዋል፣ ወልደዋል

እኔ አሁን እናንተ አንተ ጋር የተጣላችሁበት ምክንያቱ አንተን አታገባም ብለህ ነው። ልጅቷ ልንገርግ ከምር ማለት አይደለም አይደለም። እኔ ግልጽ ነው እኮ እንደምጠይቅህ፣ ችግር አንተን አታገባም ብላ ነው ጸባቸው፣ ወይስ አንተ ጋር ከመገናኘቷ በፊትም ትበድላታል? ጥያቄ እኔም ኔም ጥያቄ ላይ የምጠይቅን ጥያቄ አሁን ብዙም የቤተሰቡን ሃል ውስጥ ሚስጥሩን አውቀሃል። እኛ ሁለታችሁም እንድትገፉ ተወዳታለ ታፈቅራታለህ፣ ብትጋቡ፣ እኛ ፍቅር መካከል ማንም ሳይ ተጋቡ። እናቲቱም ሚዲያ ላይ አምጥተዋታል፣ ተስማምቶ ወደ ስምምነት መጥቶ እንድትጋቡ ነው። እኛ ምን ፈልግ ግን፣ መጀመሪያ እኔ ልጠይቅ የፈለግኩን ነገር ከአንተ በፊት ተበድላት ነበር ነግርሃለች አንተ ከመገናኘት በፊት ወይስ አንተን አታገባም ብላ ነው ይህን ሁሉ ነገር ጸቤም? እንዲያውም ከኔ ጋር ከተዋወቀች በኋላ ነው። እና ከሌዚ ጋር ላይ ትንሽ ረጋ እያለች መጣች። ምክንያቱም ይሄ ልጅ ያወጣዋል ምናምን ብላ ስለምፈራ ነው መሰለኝ። ብዙ እንትን አታረጋት። ማርያምን የድሮውን ብታይ በጣም ነው የሚዘገን ነው። እናቱ እኔ እንደዚህ አይነት አይቼ አላውቅም በህይወት የሙሉ ማለት ወንድሜ ግን ከባድ ነው። ታይ ጆከር፣ ማንም ሰው አልፈርድም። ሶሻል ሚዲያ ዘገባ፣ ምንም ነገር ሰው ስለማያቅ ቢሰድበኝም ቢለኝ ምንም ነገር፣ ለማንም ሰው አልፈርድ፣ ማንም አይሰድብም። ይህ እንትን የሆነ ነገር ነው። በነገራችን ላይ ምንም ስድብ አይደለም፣ ምንም እያየሁ ነው። ልንገርሽ፣ ከዛ በኋላ ልንገር፣ ትልቁ ጸበ መንጣው ልንገር፣ ከዲዚ ጋር እኔ ፒዩር አማራ ነኝ አንቺ ደግሞ አማራን ታገቢው ትግርኛ ሰዎችን አልወድም። ይሄ ነው ትልቁ ጽቡ ያመጣው። ይህም አትክድም፣ እሷም ቮይስም አለ ላሰማህ ይችላሉ። አማራን አንቺ ትግሬ አታገቢም ብላት ነው የተጣሉት። ልንገርህ፣ ስማ፣ ነገች ሴትዮ አላቅም፣ ላቅ፣ ማሽሪ ምንም ነገር ሚዲያ እንጂ ብዙ ነገሮች አሉ። ገባህ? እኔ እያልኩ ያለሁት ነገር አዳምጠኝ። እሱ ፍቅራችሁ ነው። ልጅቷ መብቷ ነው። ይሄ ከሌን አታገቢም ከሌና ታ በዚህ ነገር እኔ አልስማምባም። ያ ሳይሆን እኔ አሁን እየጠየቅኩ ያለሁት ነገር አንደኛ ነገር እናት ናት። አንተ ጋር ከመገናኘታችሁ በፊት ትበድላት ነበር፣ እሷን ትገፋት ነበር። እንዲ እየሰማኝ አይደለም። እንዲ ችግር እኮ ልመጣልህ ነው አንተ ጋር ከመገናኘታችሁ በፊት ትበድላት ነበር፣ ትገፋት ነበር። ያንን ነገር ልጅቷ በፊትው በማለት ብቻ አቋር የለም። አሁን እኮ እሱ ተናገር ሚዲያ ላይ ሚስጥሩ ሚስጥሩ አውጥተን እንዲናገር ፈለግነው። ከዚህ በላይ ስድብ አይደለም። እ ተሰድባለች፣ እናት ተሰድባለች። ጆክር ማርያምን፣ እኔ በህይወቴ በምመጥፎ ነገር እንደ ሀበሻጅ አስቀባጫ ይቻላል። ሰው ሲሞት ብቻ ነው ጀስትስ ፎርድ እከሌ እከሌ የሚለው ሰው በህይወት እያለ ፍትህ አይልም። ማርያምን እቺ ነገ አንድ ነገር ልጅ ብትሆን አውቃለሁ፣ ሁሉም ሰው የዲዚን ፕሮፋይል አድርጎ ፍትህ ለዲዚ እንደሚል እናቴ ትሙት እያልኩ ነው። ገባ ስላልሞተች ነው እንጂ በቁሟ ሙታለች። ልጇ ግን ህይወቷ ስላላለፈ ብቻ ነው። አንድ ሰው ደግሞ እስካለ ድረስ ነው ከአንተ ጋር ነን ማለት ያለብህ። ከሞተማ ሞት ነው ሰው፣ እሱ ጋር አብረህ አትሞትም። አንዴ ቴሌ አሁን በውስጥ ጽፍልሻለሁ በዛኛው አካውንቴ ቴሌግራም ላይ ሀይበኝ። እሺ እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሸጣት ነው ወይ የከፋ ነገር ምን ልታደርጋት ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማውቀው እናት አታገቢም። ይመከልን ካለች እናቷን አንተ በሌላ መንገድ ለማ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ። አሌክስ አሁን ማለት ነው እነ ቤት አሉ እነ ጆኮር እነ ጉቹ እነ ዲቦራ እዚህ እንዳለ ሁሉ አለ። ከመረረህ ማለት ነው ከመረረህ ሁሉ ሚስጥሯን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው፣ ከራስ በላይ ንፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ፣ ሌላ ሰው እዚህ ሶሻል ሚዲያ እናስተውለች ያከብራት እንደዛ ከሆነ እንደዛ ካወራሽ እንደዛ ካወራሽ ዜድ ወጣለች። ቆይሽ ሁላችሁም እናቲቱ ወጣለች አይደል? ወጣ ተሰድባለች ያለውን ነገር እናት፣ እኔ እስከማምነው ድረስ እናት፣ እናት ናት። ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምፅ እንሆናታል። ያንን መረጃ አምጣለን። ብዙ አልሄድልም ልንገርህ አዳምጠኝ አሞራው፣ አዳምጠኝ እኔ ከአንተ በፊት ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት እንዳታ አሁን እሷ ስትናገር የሰማነው ትምህርት አቁማለች፣ እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስመው። አንተ ጋ ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱ ነገር ለእኛ ለሚዲያም አሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያምነኝ ምናምን እንዲወጣ አልፈልግም። ገባ ነገር እየተበድላታለች ብለን እኮ እኛ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ። ኮመንት ላይ አንደኛ ነገር ሜላትን አምጧት፣ እስኪ እዚህ ሀገር ሜላት ጀርመን ሳትሆን ሜላት ዩኬን አምጧት። ሜላት የጀርመኗን እኛ ጋር ምጣት እሷያለችው ከ ያለችዋን አምጧት ከማንም በላይ እሷ ታውቃለች ገባህ ከማንም በላይ ማለት ነው ኢቨን አንድ ነገር ስት ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ገር አገር አይመልሰኝ ማለት ነው ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው አስራ አንድ ሰዓት ማለት ነው ለምን ገንዘብ ትሰራለች? አይደል እንዴ? ባንክ የራሷ ጌም ትጫዋታለች። ልንገር፣ ሌላው ቢቀር በሙሉ ሲወጣ ሲወጣ በጣም መጥፎ ነው። እናት በጣም ትጎዳለች። ዲፖርት ተረቅ ትችላለች። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ ምስል ሷ እናት ነች። ትሳሳት ትችላለች። ነገ ይቅርታም ትጠይቃለች። ገባ? ጥሩ ነው። እንደዚህ ይሻላል። ጆከር ማርያም ብዙ አይቻሉ። ሶሻል ሚዲያ ላይ እንደዚህ ያጋጥማል። ና ሰጌ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላኝ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አለም ገባሃ። ኢቨን ለራሱ ግን ኦኬ መጣ ሸታ ምነህ በለኝና ኢትዮጵያ ውስጥ የሰራችውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ነበር። ፕሮሞሽን አንድ ብር አላገኘችውም ልጅቷ። ኢቨን የሚግብ መቢያውን ለራሱ እኛ ብር ልላከልሽ ብለናት ኢትዮጵያ ውስጥ ያለች በምን አድርጌ ልቀበለው ያለች ጊዜ ያሳዘነች ሚል አለች። ከማንም በላይ ሚሊ ስኪን ጠይቃት። እኔ እወዳታለሁ ማለት ዘማን ገረ አብረን እንድኖር አይደለም። እኔ አንድ ነገር እምፈልገው ታውቃለህ፣ ማርያምን ከዚች እናትዬ እየሆነችው ኦፍኮርስ ታውቃለህ። ግን እች ልጅ የራሷን ህይወት መምራት እፈልጋለሁ፣ የራሷን ህይወት መርታ ለማየት እፈልጋለሁ። ከእሷ ቤት ወጥታ ማለት ነው ገባህ። የራሷን ትምህርት፣ ስራ፣ ህይወት መርታ ማየት እፈልጋለሁ ከኔ ጋር ብትሆንም ባትሆንም ማለት ነው። የነበረው ነገር ሚዲያም ላይ ስትመጣ እኛም ስናያት የነበራት የመጀመሪያ ድባብ በጣም ደስ የሚል በጣም የሚያምር ደስ የሚል ነገር ነበረ፣ ላይ ስናየ ነበረ እስከ ዛሬ ስ እንዴት ነች፣ ይህ ሁላ ችግር ከነበረ ማለት ነው አላቅም፣ ሊኖር ይችላል ላይኖር ይችላል፣ አላቅም፣ ግን እስከ ዛሬ እንዴት ደስተኛ ሆና ነው የምናያት ሁ እስከ ዛሬ የነበራት ድባብ በጣም ደስ የሚል ተጫዋች፣ ሳቂታ ጥሩ ነገር ያላት ልጅ ነች። መልካም ነገሯን ነው እንደውም፣ በጣም ጨዋ ቤተሰብ ግርማ ሞቶ ላ ምትባል ጨዋ ቤተሰብ እንዳሳደጋት የሚያሳይ ጥሩ ኢትዮጵያዊ ድባብ ያላት እናት እንዳሳደገቻት እኛ ላይ የማይታይ ነገር ነው። ውጭ ሀገር ላይ አድጋ ከሌላ ዜጋ የተወለደች ልጅ በጣም ሙሉ ኢትዮጵያዊነትን የሚያሳይ ስነስርዓት ያለው ነገር ስናይባት የኖረች ልጅ ነች እና እስከዛሬ በቀን እንግዲህ አንዴ የበላችሁ ምናምን ስላልክ

ትንሽ ጸብ ደርሶ ነበር እና ቪዲዮዎች አሉ ከዴዚ ጋር ሙሉ ማስረጃ የሚያሳይ ማለት ነው። እና እኔ ላኪሊግ ስላት ዴዚ አልክል ማለች። ምክንያቱም አንድ ጊዜ ትናደዳለው ወይ ትነግራለች በሙሉ ስለምታወጣው አልፈልግም ማለች። ኦኬ። እና ይሄ ሁሉ ነገር ከፈለጋችሁ ግን ከሜሊ ጋ አለ። ሜሊ ዩኬ ከመጀመሪያ ጀምራ እስከ ጫፍ ተቃለች። መጨረሻ ላይ ለምን ጠፋች? ለራሱ በጣም ይገርምም። እናትዮ እንዳሰራራቻ በጣም ይታወቀ እናት ለልጇን የምታደርገው ነገር ነው። ገባቸዋ አውቃለሁ፣ ግን ይህን የሚያክል አይደለም። ኦኬ ለልጆቻቸው ትጨንቃሉ እናቶች፣ አይ ነው፣ ግን እንደዚህ ያለ ነገር አይቼ አላውቅም። ይህ ስለመረረኝ እያወራለሁ። እናቴ እናቴ ተሰድባለች። እናቴ የተሰደበችው ለራሱ እናትየው በሰበሰበቻቸው ግሩፕ ነው። ሌላ ማንም አልሰደባትም። ኢቭን ኢቭን እናቴ ማርያምን አንድ ቀን በጣም ኃይለኛ ጠብ ተደርሶ ደርሰው አዲስ አበባ ላይ ማለት ነው፣ ወደ እኔ ላካት ናለች ማርያም ምንም ነገር ሳታረጋት እኔ ትኬት ልቁረጥላት ወደ እኔ ላካት፣ እኛ ቤት ትቆያለች እስከፈለገችው ድረስ ያለች ገባ እና፣ እባካችሁ ምንም ማወቅ የምትፈልገውን ሶሻል ሚዲያ ማያስፈልግም። ይህ ቤተሰብ ችግር ነው፣ ለየራሳቸው መፍታት ይችላሉ። ኢቨን ኦኬ ፓስፖርቷም የለም ነጥቃታለች፣ ቀዳው ነው ነው ግን ሶኬ ፓስፖርት ይወጣል እና በቤተሰብ መሀል የግድ ነው ግጭት ይፈጠራል እና ነገም ይታረቃሉ። እና ጆከረን የሚል ሌላውን ሌላውን ሳታወራ ከፈለግ የውስጥ ውስጡን ማወቅ ከፈልግ በሶሻል ሚዲያ ሳይሆን እና በውስጥ አግኛ ዲዝን በውስጥ አግኛት ለሁለት ማገናኘት ችግሩን ንገሩን በላቸው። ከዛኒ ጊዜ ይገባል እና ሀበሻ ያለ ደግሞ ሰው ሲሞት ብቻ አይደለም። ጀስቲስ ፎር ከሌ በሕይወት እያለም ጎኔ ለመቆም ሞክር። እኔ አንተ የምትለውን ነገር እኔ በጣም ገብቶኛል። ግን እኔ እናት በዚህ ልክ በጣም ግፍ እንደደረሰባት እኔ የሆነ ጊዜ ላይ እንዲሁም በጎናትና ቁጭ ብላ ከሷ ጋር አያጅቦ ገብቶ ሲያሳስቃቸው ምናምን ኢትዮጵያ ኢንተርቪ ስትደረግ ይህን ሁሉ ነገር አይተናል። እናት በዚህ ልክ የምትገፋትና በጣም የምትበድላት ከሆነ እኮ አይደለም ሚዲያ ላይ መንጣት ቀርቶ መሳቅም መጫወትም በጣም ልጅቷ ደስተኛ ህይወት ነው በጣም የምትኖረው። ምናልባት ጆከር ከሱ ጋር ባለው ሪሌሽንሽፕ እንዳይሆን እኮ እኔም እየጠየቁ ያለሁት ያንን ነገር እና አሁን ጉቺ እኔ እኔ የሆነ ቆይ ልጨርስ። አንተም ተናግረሃል፣ ሚውት አርገን አዳምጠናል አንተ ጋር ባለው ነገር እናት ሀያ ዓመት ሙሉ እኔ ለልጄ ብዬ ነው፣ ይሄ ስነ ኢትዮጵያ አይነት ስትላት፣ አዎ እኔ ለልጄ ብዬ ነው ትዳሬን ሀያ ዓመት ሙሉ ለእሷ ብዬ ትዳሬ አድርጌ እሷን ይዤ ነው ያሳደግኩት አለቻት አይደለ እናቲቱ። ስለዚህ እኔ እናቱና እናቱና ምንም ለልጇ ከማህፀኑ ነው ያወጣቻት። አንተ በምትለው እቺ ልጅ አሁን አስራ እንደዛ ከሆነ ወደ ሚዲያም እንድትመጣ አይፈቅድላትም ማለት ነው እንደዛ ከሆነ ሚዲያ ያመታ እንድታወራ። ሁለተኛ ዘረኝነት ላልከው ነገር ወዳ ወዳችሁ ፈቅዳችሁ ልጅቱ እና አንተ ናችሁ እንጂ የተገናኛችሁ። እናቲቱ ምናልባት ላትፈልግ ትችላለህ። ካልፈለገ መብቷ ነው። እናቲቱ እናቲቱን ማሳመን ባለብህ ነገር ማሳመን ነው እንጂ በዚህ ልክ ደግሞ አንተም ስህተት እየሰራህ ነው። ይሄ ትክክለኛ መረጃ ከሌለ እናት ላይ እንደዚህ አይነት ፍርድ መስጠት በጣም ከባድ ነው። እናቲቱ ብዙ ነገር ሁና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄ ማስቆም ያለባት ስለ እናቴ ማንም አያውቅም። እናቴ እናቴ ናት፣ አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለው፣ ተወይ ብላ እንትም ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጭና የራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡትም ምንም ይህን ትሆናለ ይህን ትሆናለ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ዶክተር፣ አንድ ነገር ንገር፣ አንድ ነገር ብቻ። አንተ እናቷ ትክክል ናት። እንትን አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ልንገርህ እኔ ፒር አማራ ነኝ እና አማራ ነው የምታገቢ። አጋጣሚ ያላፈቀረችው አማራ ካለስ? በጣም ጥሩ ጥያቄ። ፍቅር እኮ ድንገት ነው። እኔ አማራ ከፈቀርኩ እናቴ ትግራዊ አግቢ ብላ ነው ልታስገድደኝ? አያገባትም፣ ስለኔ ፍቅር፣ ስለኔ ፍቅር አያገባትም። እንደዛ ከሆነ ልመልስልሽ፣ እንደዛ ከሆነ ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖሩን ፔስታል የሌለን ፔስታል ሙሉ ልብስ የሌለን የሌላቸው ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳለች። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢ ማንቺ አማራ ነው የምታገቢው አለቻት፣ አይደለ? አማራ ነው የምታገቢው ካለቻት፣ አይ ይህን ቃልሽን ጠይቀቻት አስጠይቅም ቢያለቻት አለ ሻንጧን ጠቅላ እናቷን ሳታሰድ መሄድ ትችላል። እናቲቱ ግን መብቷ ነው፣ አሳድጋለች፣ ደሟን ጠፋ አርጋ ለአበቷን አንጠፍጥፋ አሳድጋለች፣ መብቷ ነው፣ እናት ናት። ኦኬ፣ ጆከር ነገ የሆነች ልጅ ታንቃ ምትሞትም እና እና ምን ሆና ነው ታንቃ ምትሞተው? አሞራው፣ ከምርህን ነው? አዎ በጣም ከምርህን ነው። ከእናቷ ጋር ለምን አታወራም? ከእናቷ ጋር አውራ፣ ከደዚህ ጋ አውራ። ማታውቀው ብዙ ውስጡ ሚስጥር አለ። እዚህ አደባባላይትኛ የማናውቀው ምናምን፣ ሽጣት አለች፣ ለባለሀብት ሽጣት አለች። ወይስ ምንድን ነው እኔ እኮ ግራ ገብቶ ነው በቃ ልጅቷ እናቷን ማሰደብ አይገባትም መብቷ ነው አይደለ አሜሪካ ነው የምትኖረው አይደለ አሜሪካ ነው የምትኖረው እኮ አሜሪካ ነው ሚዲያ ላይ ማሰደብ አይገባትም መብቴ ነው ምናምን ሄዳ ማግባት ትችላለች የምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልተጠቀችምበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዴዚ እንኳን ከእሷ ጋር አትኖርም። አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ፣ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግል መብቷ ነው እኮ ለምን የአምስት ዓመት ህጻናት ጊዜ መብቷ ነው መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው፣ እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት እናት አዎ እናት ናት። ልጅቷ ምን ላይ ችግር ውስጥ ነው ያ ነገር ጀ አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋን መብቷ ነው። እናቷን እናቷ እናቷ መብቷ ነው ልጅቷ እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት አይሆንም ማለት ቻታለ ልጅቷ እቃዋን ጠቅላው ታሞራው ጋር መሄድ ትችላለች መብቷ ነው አሜሪካን የምትኖረው ህግ ያለበት ሀገር ላይ ነው የምትኖረው ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት ስለዚህ ማስተካከል ቆይ ቆይ አሁን አሳልፋ ልትሰጥም ትችላለች ለእናቷ አሳልፋ መስጠት ካልፈለገችስ አሁን ያው ማለት ምን ማለት ነው አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናደርግን። ኦኬ አንዴ ቆይ፣ አንተ ፖለቲካ እየሰራበት ነው

መብቷ ቢሆንም ለልጇ ሪስፔክት መኖር አለበት እንደዚህ ያለ እናት ቢዘኔ እንደዛ ቃል እሺ ደግሞ እኔ ተናገርኩት ነገር አድምጪ እንደዚህ ያለ እናት እንቅር ብሎ አስር ሺህ እናት አይኑረኝ እንደዚህ ይችላል አደባባይ ላይ የምታዋርደኝ እናት አይኑረኝ አልፈልግም አልፈልግም ልጄ ሰካራም ናት እያለች በሰው እያሰደበችኝ የምትውል እናት ከሆነች አልፈልጋትም እናቴ አትውን እናቴ ለወንድ ለወንድ ብላ እናቴ ከቤት አትወጣችኝ አያ ትገረ ተረጋግኝ ተረማምተን ነው እናቴ ቆይሽ መብቷ ነው እናቴ፣ ለወንድ ብላ ለእኔ ከቤት ካስወጣችኝ፣ እናቴ አለችኝ ይሄ እየመረ ይግባ እናቴ ከቤት ካስወጣችኝ ለወንድ ብላ ውጣ ነገር ሰላ ልጅቷ የሚባለው ነገር ልጅቷ መብቷ ነው፣ መውጣት ትችላለች። አሜሪካ ኮነ የምትኖረው እናቲቷ አይሆንም ካለቻት አሁን አሞራው ጋር መኖር ትችላለች። አልኩሽ አለከ ሕፃን ልጅ እኮ አይደለች፣ ሕፃን ልጅ አይደለች። ምን አጭቃጭቅ ይለም ምን አጭቃጭቃችሁ ወደ ዘረኝነት ምናምን ምናምን። እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴ ለሚሞጣው አማራ ድምጽ መሆን አለ በዚህ ሰዓት ራሱ ዚያ አጀንዳ ገብቼ መነጋገርም አልችልም። እውነቱን ልንገርሽ ማንን ስለ ወሸላ እና ስለ ሙሙ እኔ ገብቼ እዚህ ጋር እንትን፣ ልጅቷ እናቴቷ አይሆንም ካለቻት አሞራው ጋር ቀጥ ብላ መሄድ ትችላለ። የመሄድም አቅም አላት ልጅቷ። እንዴት ነው አሜሪካ እየኖረ አፈና ያዘቻት ምትልልችው ጆከር ፓስፖርቱን ቀደደች። በምንድን ነው የምትመጣው ወደዚህ? አንድ ነገር ስላልገባ አንተ በምትሄድበት መንገድ ሂደህ ልጅቷ ማገኘ ልጅቷ ፈቃደኛ ከሆነ ጋይስ ሁላቸው ነገ ማታ በሙሉ አርገን ቅርፅ አሞራው፣ አንድ ነገር ብቻ ልበለ አንድ ነገር ብቻ ልበለ፣ ልጅቷ ከፈለገችህ፣ አንተ በፈለግህበት መንገድ ታግለህላት ማስወጣት ትችላለህ። እናቲቱ ግን ስላለችው ነገር ስላሳደገች ለተናገረችው ነገር እናቲቱ መሰደብ የለባትም። ይሄ በድላታ ለምትሉት ነገር የበደለችው ነገር ካለ አውጡና ለጥፉት። በቃ ከዚህ በላይ ዜድም የሰደባት ሰው የለም። ጆከር ማንም የሰደባት ሰው የለም። እንድትሰደብ ያደርገችው ራስዋ ነች። ገባ ልጅዋንም እንድትሰደብ ያደረገችው ልጅቷን አሳምነህ ልጅቷን አሳምነህ እና ምንም ማሳምንበት ነገር የለም እዚህ ጆከር፣ ስማ ሁላችሁም ጠብቁ። ዩቱብ ላይ ራሷ በራሷ ድምፅ አድርጋ በራሷ ቪዲዮ አድርጋ የእናቷን ድምፅ ፕሩፍ አድርጋ ሙሉ ከጅምሯ እስከ መጨረሻ ያለውን ራሷ ታስረዳለች። ራሷም ለቃዋለች፣ ለእናቷ ለቃዋለች፣ ኢንስተግራምም ለቃዋለች። ስንት ዓመቷ ነው? አንድ ነገር ነገ ሁለታችሁ ከተዋደዳችሁ በምንም ብትገናኙ ትችላለች። እንድመርሳት የሌለብህ ግን ልጅቱ የተወለደችው አሜሪካ ነው። እንደ አሜሪካ ነው የምታስበው። እናት ደግሞ የኢትዮጵያን ባህልና ወግዛ ነው የምታወራው። በልጁ በኩል የኢትዮጵያ እናቶች በልጆቻቸው ሙሉ ኃላፊነት ይወስዳሉ። በየትኛው እድሜ ክልል ቢሆኑ አቃለ የእኔ እናትም እንኳ አፍጋኒስታን አይደለችም። አይ ነው ዓለም እያልኩ ያለሁት ነው ነው የአንተም እናት የእሷም እናት የሚያስቡትሳቡንጨርስለ ስለዚህ፣ እሷ እንደ እናት ነው የምታወራው። የአንተም እናት ደግሞ እኮ እሷን አታገባም ልትል ትችላለች። እንደዚህ እናንተ ከተዋደዳችሁ ትገናኛላችሁ። የፓስፖርት መቀደድ ምናምን ምናምን፣ ምናልባት ች 18 ዓመት ባይሞላት ሞላት የአሜሪካ መንግስት ይመለከታል። አንሰለች ለዛን እድሜዋን የጠየኩህ። አሁን አንተ ማድረግ ያለብህ ምንድን ነው እንግዲህ በባህላችን ሽማግሌ በመላክ መማለድ፣ ወላጅ በማክበር ትንሽ ነገሮችን በማየት ነው እንጂ እናቷን እንደዚህ የምትል ከሆነ ነገሩ አሁን ወደ ላይ ትዊስት እያደረገ ነው። ይህ የብሄር ነገር እያመጣ ነው በመካከላችሁ። እናንተ መገናኘት ትችላላችሁ፣ ግን ሌላ ነገር እየያዘ ዶላሩት ሚዲያ ለአማራን አታስገቡ እንደሆናችሁ ነው። እዚህ ብሄር አይገባበትም። በፈለግታ በፈለግታችሁ እዚህ ሊገባበት ጉዳይ የለም። ስለዚህ ሌላ ነገር እንዳይሆን ሁለታችሁ ብቻ በትክክል እያወራችሁ ተከባብራችሁ አንተ እናቷን መማለድ ሽማግሌ መላክ ዳና ሽማግሌ ማስረዳት ነው እንጂ ብትሰድብህ አይደለም ብትመታህ እናቷን ቀጥቶ ለማየት የለብህም። እኔ ይሄን ነው የሚመክረህ። ለአንተ ምን መሰለህ ሚኪ፣ እንደ ዛሬው ተግባብተን እናት እሸኔ ልጅ ተባብለን ሴካውርተን በደንብ ዘግተን በነገ ማታ ሶሻል ሚዲያ ውስጥ ያገኘሁት ስታወራ ማለት ነው መቻል ነው ያለብህ። ፍዬ ነው ማስበው ለመሰለህ ወላጅ ማለት ይብል እንደ ኢትዮጵያ ነው ናቶ ምታስበ አይነው ተቃለ የሁላችንም ቤተሰቦች ስደት ያለያየ የለም። አሜሪካን ቢሆን ቢሆን ስደት ነው፣ ሀገራችን አለ ነባልሰ እየተደወለብ ስለሆነ ምና ለመሰላችሁ፣ እች ልጅ የምትኖረው አሜሪካ ነው ያለው ነገር አይደለም። ኢትዮጵያ ውስጥ ዛሬ ያሰራገና ለጋብቻ ያልደረሰች ራሱ ማንም ቤተሰብ ተይ ተው ብሎ የሚያስቆም የለም። አሜሪካን የምትኖረው ፓስፖርቷን ሆነ በተለያየ መንገድ አቅምን ቤተሰብ ሆነ አቅም ባይኖርም ቤተሰብ እዚህ ሚዲያ ላይ እርዱ ብለህ ልጅቷን ልታስወጣ ትችላለህ። እንደዚህ አይነት ከባድ ነው። አሌክስ፣ በቃ ሚኪ ያሉት ትክክል ነው፣ ትክክል ነው። ውጣ በቃ። የሚኪ ሰንጠላ ለእናትህ ክብር አለ በቃ፣ አትናገር፣ አትደብለዋል። አዎ፣ ትክክል ነው ሚኪ። እኔ ልጨርስ አዳምችኝ፣ አዳምችኝ፣ ልጨርስ ስለዚህ እኛ እናንተ ተጋባችሁ ተናቀሳችሁ፣ እኔ የሚያገባኝ ነገር የለም። እኔ ለራሳችን እኛ በዚህ አጀንዳ ልንጠመድም አንችልም። እኛ አማራዎች የራሳችን አጀንዳ ያለን፣ መልካም ጊዜ ይሆንላችሁ። አያገባል። ዜድ የሚያጣጣሽ አንቺ ወደ ዘረኝነት ወስደሽዋል። ዘረኝነት አማራ እዚህ ጉዳይ ላይ አያገባም። እኛ መልካም ቀን፣ ተጋባችሁ ተፋታችሁ፣ መፍታች ቻውሁጣሚ በዩቱብ ማለት ነው። አንድ ነገር ልንገራችሁ የዩቲዩቡ ነገር ማለት ነው አሁን እዚ ጋ የልጅቷ ገበና የእናትየው ገበና ምናምን ተባለ አይደለ? እዚ ጋ እንደ ቤተሰብም እንደ ሚዲያም ሰው ቁጭለን ስናወራ ያሉት ነገሮች እዚ ጋ እንዳይወሩ ተፈልገዋል። ግልጽ ያልሆነልኝ ጥያቄ ስላለ ነው። ለምንድን ነው ዩቲዩብ ላይ እንዲፖሰት የተፈለገው ወይም እዛ አፕሎድ የሚደረግበት ምክንያት ዩቲዩብ